በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋ በብዙ ምሕረቱ ደጎ አምላክ ቅዱስ የሆነው ጌታ አባታችን በተወደደ ልጁ ዓለምን የጎበኘ በቅዱስ ስሙ የባረከን ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ በደላችን መስቀል ላይ ሲከፍል ዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችው ለቅድስና ካፋዎች እንድንሆን የቅዱሳን ቤተሰቦች እንድንሆን ያደረገን ያደረጋችው ብሩካን እግዚአብሔር ልጆች ሁላችሁ እንዲቆያችው ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ካብና ከሕያው መንፈሱ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን እግዚአብሔር። ብሩካን ቤተሰቦቼ፣ ማቴዎስ ወንጌል ምዕራፍ ሁለት ላይ የጌታችን የኢየሱስ ክርስቶስን ልደት በማስመልከት ሰባ ሰገል ወይም ደግሞ የጥበብ ሰዎች፣ ሰገል ማለት ጥበብ ማለት ሲሆን ሰባ ደግሞ ሰዎች ማለት ነው። በግዝ ሰባ ሰገል የጥበብ ሰዎች ጌታችን ክርስቶስን ፈልገው ከሩቅ ሀገር ተነስተው መምጣታቸውን ይነግረናል። እነዚህ ሰዎች በጣም ትልልቅ ሶስት ነገሮች ነበሯቸው። የመጀመሪያው እንደሰማችሁት የጥበብ ሰዎች ናቸው። ጥበብ ነበራቸው፣ ግን ጥበባቸው መቼ በቃቸው? እውቀታቸው ለኑሮ መቼ በቃቸው? የእግዚአብሔር ጥበብ የሆነውን ኢየሱስ ክርስቶስን ለማየት ከሩቅ ሀገር ሁለት ዓመት በግመል መጓዝ ለምን ፈለጉ ብትሉ ሰው አውቆ ጨርሶ ተምሮ ጨርሶ ትልቅ ቦታ ተደርሶ አቶ፣ ክቡር፣ ሰር ተብሎ፣ ነገር ግን ኢየሱስ ክርስቶስ በሕይወቱ ካልሰራ ወንጌል በነፍሱ በሕይወቱ ካልበራ ሕይወት ምንም ትርጉም እንደሌለው ሊያስተምሩን ነው። እግዚአብሔር ብሩካን እጅግ ብዙ ትምህርት የተማራችሁ በዚህ ጉባኤ ይህን ትምህርት የምትሰሙ ሆይ ስለተማራችሁ ትምህርት ምን ይሰማችኋል? ስለ እውቀታችሁ በእውቀታችሁም ስለምትቀበሉት አንቱታ ምን ታስባላችሁ? ነገር ግን ያለ ኢየሱስ ክርስቶስ የሰው ልጅ ጥበቡ ብቻውን እንደማይበቃውስ ቆም ብላችሁ አስባችሁ ታውቃላችሁ ሆይ? በጣም ብዙ ምድር ላይ ያሉ ሰዎች ተምረው እግዚአብሔር የለም ብለዋል። ተምረው ከእግዚአብሔር ለመሻል ሞክረዋል። ነገር ግን የእግዚአብሔር ጥበብ ደግሞ እንደዚህ አይነቶቹን ሰዎች እናውቃለን የሚሉትን፣ ተምረናል የሚሉትን፣ አዋቂነን የሚሉትን ታልፋቸውና የዚህን ዓለም ምናምንቴዎችን የሰበሰበች ወደ መንግስት ታስገባለች። ጌታችን በወንጌል ስለ አንድ ትልቅ ድግስ ስለደገሰ ሰው ይነግረናልና ሂድና ሄዱና ባሮቹን ሄዱና ጥሩ ብሎ መልት ላከ እነዛ የተላከላቸው ተጠሪዎቹ የከብት ተጠሪዎቹ ግማሾቹ ገበሬዎች ናቸው፣ እርሻ ያለብን አሉ፣ ግማሾቹ ነጋዴዎች ናቸው፣ መሬት እንገዛለን እሸጣለን አሉ፣ እና አሳበቡ ይላል። ምክንያቱም ኑሯቸው ከዚህ ሰውዬ ግብዣ እጅግ የሚበልጥ መስሎ ታይቷቸው ነበረ። ነገር ግን ያ ትልቅ ድግስ የደገሰ ደግ ደጋሽ ሄዱ፣ በመንገድ ላይ ቆሙ፣ ስራ ፈቶችን ሰብስባችሁ አምጡልኝ፣ ሁሉንም አንድም ሳታስቀሩ አስገብታችሁ በሰርጉ ወንበር አስቀምጦ አላቸው። እንግዲህ ምንም ያልተማሩ የቀን ስራ የሚሰሩ ተሰብስበው ዛ የከበረ ሰው ሰርግ ቤት ግጥም ብለው ሞሉ። ይሄ የእግዚአብሔር መንግስት ነው። እናውቃለን የሚሉ፣ ባለኑሮነን የሚሉ ባለ ጥበብ ነን የሚሉ ሰዎች በጣም የዋህ መሆናል ካልቻሉ አደጋ ሊገጥናቸው ይችላል። ይሄንንም የእግዚአብሔር ቃል ምንማሩ የምንሰማው ከዚህ አደጋ ለምንጠበቅ በእውነትም የውሃ አድርገኝ ብሎ መጸለይ ያስፈልጋል። ትንሽ ትንሽ ወደ እግዚአብሔር ለመምጣት የምታመለቱ የሚያመለታ ልብ ያለን ሰዎች አለን እዚህ ውስጥ። ትምህርታችን እውቀታችን፣ እምነታችንን እንጀጃ ያደርግብናል፣ ይፈርድብናል። እናንተ በእምነት የምታገኙትን ጸበል ለመጠጣት ስትነሱ እውቀታችሁ ግን ባክቴሪያ ይኖረው ይሆናል ብሎ ይላችኋል። እንደዚህ ማለት ነው፣ ምሳሌ ነው። እና በዛ ሁለት በእምነትና በመክንው መካከል ቆመን ያለን ብዙ የተማርን ሰዎች አለን። የተማርን ሰዎች በጣም የተደራጀና ዘመናዊ የሆነ ቀልጣፋና ጥራት ያለው አገልግሎት ብንሰጥና የምንቀበልን። ወደ ቤተክርስቲያን ስትሄዱ ቤተክርስቲያን አካባቢ ምናልባት ድንጋይ ላይ ልትቀመጡ ትችላላችሁ፣ ወይም ደግሞ በእናንተ ልክ ባልሆነ ወንበር ትቀመጡ ይሆናል። ቦታው የምቻችሁ ይሆናል። እናንተን የሚያገለግሉ ካህናት እናንተ የተማራችሁትን ትምህርት ትንሽ ዋን ፐርሰንት እንኳን አልተማሩ ይሆናል። ስለዚህም የተሻለ ሰው እንደሆናችሁ ፈራጉ ያስባችሁ የምትወጡ ከሆነ በጣም የዋዎች ናቸው። ካን እግዚአብሔር ልጆች እሱ የዓለምን ምናምንቴዎች ከጠራ ከጠራና ከመገበ በነዛ በመጋቢዎቹ በኩል የሚሰጣቸውን የሚሰጠንን ማለት ሳናገኘው እንቀራለን ማለት ነው እና ሰብአ ሰገል ብዙ ነው የሚያስተምሩን የጥበብ ሰዎች ናቸው። እውነት ለመናገር ጌታ እንደተወለደ በሚመራመሩት ኮከብ ተመርተው ነው የመጡት። ግን ጥበባቸው ወደ እውነተኛው የእግዚአብሔር ጥበብ ወደ ክርስቶስ ነው የመራቸው። የሚሻለው ለሰው ልጅ ፍጻሜው ክርስቶስን ኢየሱስን ማወቅ ነው ወደሚል ነው የመራቸው። እንግዲህ የመጀመሪያው ሰብአ ሰገል የነበራቸው ጥበብ ነው። ሁለተኛው ወርቅ ነበራቸው፣ ባለ ወርቆች ነበሩ። ማቴዎስ ወንጌል ምዕራፍ ሁለት ስታነቡ ቁጥር 11 ላይ ወድቀው ሰግደው በከያዙት ሳጥን ወርቅ፣ እጣን፣ ከርቤ አምጥተው ሰጡት። ዘርግፈውለት ነው የሰጡት። በነገራችን ላይ በሳጥን የሚያዝ ብዙ ወርቅ ነው። ብዙ ወርቅና ብዙ እጣን፣ ብዙ ከርቤ አምጥተው በጌታ ፊት ሲያስቀምጡ ሲሰጡ ባለ ወርቅ መሆናቸውን ባለ ጸጋ መሆናቸውን ትመለከታላችሁ። መቼም በግመል የሚሄዱ ብዙ የግመል አጀብ ያላቸው እንደ ነገሥታት የሆኑ ናቸው ባለጸጋዎች መሆናቸው አይገርመንም። ግን ባለጸጋ በጌታችን በኢየሱስ ክርስቶስ ፊት ተንበርክኮና ወድቆ መስገድ እንደሚገባው አስተምረውናል። መውደቅና መስገድ ለድሃ ምጽዋት ለባለ ጸጋ ነው ብለው የሚያምኑ በጣም ብዙ ኦርቶዶክሳውያን አሉ። አንዳንድ መንፈሳዊ ካህናት የንሳ ልጆቻቸውን ሲያናዝዙ፣ ሲቀጡ፣ ቀኖና ሲሰጡ የንሳ ቀኖና ለድሃው ሰው ምጽዋት፣ ለሀብታሙ ሰው ስግደት ይሰጣሉ። ሀብታም ሰግዶ ድሃ መጽቶ መጽት ሲባል ይከብደዋልን። እነዚህ ሰባ ሰገል ሀብታሞች ሆነው ወድቀው ሰገዱ። ነው የሚል እግዚአብሔር ቃል ወርቅና ገንዘብ ሰውን ምንድነው ተወራራ የማሳከል በሽታ ያመጣል። በደንብ ካልያዙበት፣ ካላወቁበት ጌታ ስለሆነ ራስን በትቤት መንፈስ ተራራ አድርጎ ለማስቀመጥ ምክንያት ሊሆን ይችላል። ብዙ ሰነፍ ሰዎች በገዛ ገንዘባቸው ወርቃቸው ተበልተዋል። ከህይወት ዛፍ ተቆርጠው ወድቀዋል። እኛ ግን ገንዘብ ያለን ሰዎች ወርቅ ያለን ሰዎች የተሻለ መክፈል የምንችል ሰዎች በጌታችን በኢየሱስ ክርስቶስ ፊት ያውም በረት ውስጥ ሄደን መስገድ አለብን። ጌታችን ሲጠመቅ ዮርዳኖስ ወርዶ፣ ሲወለድ በረት ወርዶ ነው። በጌትነቱ ልክ አይደለም የተወለደው የተጠመቀው። በጌትነቱ ልክ ልጠመቅ ቢል ዮሐንስ ቤቱ መቶ ያጠምቀው ነበር። በጌትነቱ ልክ ልወለድ ቢል ቤተመንግስት ይወለድ ነበር። እሱ ታች ከሄደ እኛ ምንድነን? ገጠራ ቤተክርስቲያን ማን ሄደው? ያቺ ያደሰራችሁ ገና ያላለቀችው መቃኛው ቤተክርስቲያን ገብተማ እናስቀድሰው። ብርድ አለ፣ ቅዝቃዜ አለ፣ ምንጣፍ የለውም አይመችም ብለን የቀረንባቸውን ቤተክርስቲያናት ታስታውሳላችሁ። እነዚያ የተቀደሱ ስፍራዎች ለእኛ እንደማይበቁ የምናስበው ስላልተማረን ነው። ከዛ ጀምሮ ግን እንደዚያ እናስብ። ከሰባት ስግደት ብዙ እንማራለን። የትም ቦታ ወድቀን ሰግደን ለጌታችን ክብር እንሰጣለን። በረትም ቢሆን እንሰግዳለን። በየትኛውም ቦታ ለጌታችን ክብር እንሰጣለን። እግዚአብሔር ልጆች ባለጸጎች ሆነው ባለወርቆች ሆነው በትትና ጌታችን ኢየሱስ ክርስቶስ ህይወታችን፣ ገንዘባችን ነህ። ወርቅ አያኖረንም ከርቤም አያኖረንም ዕጣንም አያኖረንም። የሚያኖረን ያንተ ጸጋ ነው ያንተ ማዳን ነው ያንተ መሰቀል መሞት ነው። በህይወት የሚያቆምን እሱ ነው። ከዚህ ውጭ ያለው ነገር አያኖረንም ብለው በህይወት ጌታ ፊት ወደቁ። ስለዚህም ለምድር ባለጸጎች በልታሰላለፉ የምድር ባለጸጎች ወደ ጌታችን ወደ ኢየሱስ ክርስቶስ መምጣት አለብን። በጉልበታችን መስገድ አለብን። እውነተኛ ንስሐ መግባት አለብን። በፍቅር ጎንበስ ብለን በወርቃችን በብራችን በዕጣናችን በከርቢያችን ልናገለግለው ይገባል። እንግዲህ ይህንን እነዚህ የጥበብ ሰዎች ወይም ሰባ ሰገል አስተምረውናል። ሶስተኛ እነዚህ የጥበብ ሰዎች ወይም ሰባ ሰገል ያላቸው ስልጣን ነው። በድሮ ዘመን ከጥንት ዘመን ጀምሮ አንድ ንጉስ ሲገባ ቀጥታ ሄደው ወደ ንጉስ ነው ንጉስን ንጉስ ነው የሚቀበለው። እኛን ከእኛም ሀገር እንኳን ፕራይም ሚኒስትር ሲመጣ ፕራይም ሚኒስትር፣ ፕሬዚዳንት ሲመጣ ፕሬዚዳንት እንደሚቀበል ማለት ነው። ይውላችሁ እነዚህ ሰዎች ሲገቡ ወደ ሄሮድስ ወደ ይሁዳው ታላቁ ሄሮድስ ሄዱ ነው የሚለው ታላቁ ሄሮድስ ጋር የሄዱት በሱ ደረጃ ስለነበሩ ነው፣ ስልጣን ስለነበራቸው ነው። እሱም አክብሮ ተቀብሏቸዋል ቤተ መንግስት ውስጥ በእነሱ ጉዳይ ስብሰባ ጠርተዋል። የካህናት አለቆችን ሰብስቦ የአይሁድ ንጉስ የት ነው የሚወለደው ብሎ ምክር ጠይቋል። እነሱን ምክንያት አድርጉ በዚህ ልክ አክብሯቸዋል። እና ክብር ያላቸው የሚደመጡ ነገስታትን የሚመክሩ የሚያማክሩ ሰዎች ናቸው፣ ግን በረት ፊት ወድቀው ደግሞ ተራቸዋላቸው። ባለስልጣናት የፖለቲካ ሰዎች ጌታችን ኢየሱስ ክርስቶስን ዝቅ ብሎ ማምለክ መልመድ ያስፈልጋል። በተለይ ኦርቶዶክሳውያን ክርስቲያኖች፣ ኦርቶዶክሳውያን ባለስልጣናት ስታስቀድሱ ልናያችሁ እንፈልጋለን። ስግደት ላይ ስትሰግዱ ልናያችሁ እንፈልጋለን። እርግጥ ነው የእግዚአብሔር ቃል የምናደርጋቸውን ነገር ተሰውረን እንድናደርጋቸው ቢያዘንም፣ ግን አንዳንዴ እንደ መብራት ደግሞ እንደ ምሳሌ ደግሞ ከፊት ለፊት መቆም ይገባናል። የቤተክርስቲያን ትልልቅ ክብረ በዓላት ላይ ዝም ብለን ባለስልጣን ሆነን መቀመጥ ሳይሆን ወድቀን ሰግደን መታየት አለብን። እያችሁ እንደ ባለስልጣን መምጣትና እንደ ኦርቶዶክሳዊ ክርስቲያን መምጣት በጣም ነው የሚለያዩ። እግዚአብሔር ልጆች መንፈስን ዝቅ አድርጎ በሕያው እግዚአብሔር ፊት ራስን መጣል ከፍ ያደርጋል፣ ከፍ ያደርጋል፣ ዘመንን ያረዝማል። ይኸው ምን ሳሳለት ወንበር ራሱ እድሜው እንዲረዝም የሚያደርገው የሕያው እግዚአብሔር ጸጋና ቸርነት በሕያው እግዚአብሔር ፊት ዝቅ የሚሉ ባለሥልጣናት። ኢትዮጵያ ትውልድ የኢትዮጵያ ቤተክርስቲያን ትውልድ እኛ ስላላስተማርናችሁ ነው እንደዚህ ይሆን ነው። እኛ እንኳን መድረክ ላይ ተቀምጠን መቼ እንዘምራለን? መድረክ ላይ ተቀምጠን ተደርድረን፣ እኛ አገልጋዮቹ ቀሳውስቱ ቁጭ ብለን ዘማሮች ሲዘምር ህዝቡ ልል ሲል ተቀምጠን ነው የምናየው እኛ ያስተማርናችሁ ነው። ግን ሁልጊዜ ከእኛ መሻል ደግሞ ያስፈልጋል። ብሩካን እግዚአብሔር ልጆች እና ባለስልጣኖች ሆነው ነገስታት ሆነው ግን በረት ውስጥ ግንባራቸው መሬት ነካ። ስለዚህ ክብር የሚሰጥ የሰማይ አምላክ ነው። ክብር ከሰማይ እንጂ ከሰማይ ከምስራቅ፣ ከደቡብ፣ ከምዕራብ አይመጣም። ክብር ከሚያ ክብር ከእግዚአብሔር ዘንድ ነው የሚመጣው። በጊዜያቸው ክብራችሁ ለፉ እንደ ዳዊት የሚወራልን ታሪክ ይኖራል። በታቦተ ጽዮን ፊት ዘለለ፣ አመሰገነ ተብሎ ተነግሮለታል። ባለሥልጣኑ ንጉሱ በሕዝቡ ሁሉ ፊት ራሱን አልጠበቀም። በእግዚአብሔር ፊት እንደ ትንሽ ልጅ ሆነ እና መቼም፣ በዛ ልክ እንኳን ባንሆን፣ ግን በእግዚአብሔር ፊት ዝቅ ማለት ክርስቶስን መፈለግ፣ በነፍስ ውስጥ መፈለግ ያስፈልጋል። እንዳትሞኙን። ዓለም የምትሰጠን ፊትለፊታችን የምታስቀምጥልን ጥራጥሬ የህይወታችን ግብ አይደለም። ይቻለም እንደ ቄራ እንደ በግ እና እንደ ፍየል እንደ አሳማ አድላቢ ነው የምታምታየን እኛ ምግብ ትሰጠናለች፣ ስልጣን ትሰጠናለች፣ ወርቅ ትሰጠናለች። እኛ ወርቅ ወርቁን እያየን፣ ምግብ ምግቡን እያየን፣ ስልጣን ስልጣኑን እያየን ማረጃ ውስጥ ነው ምትከተል። እግዚአብሔር ነው ለነፍሳችን የታረደው ልጁን የላከልን። ክርስቶስ ነው ነፍሱን ለእኛ ቤዛ አድርጎ የሰጠን። ስለዚህ እሱን መፈለግ እውነት ያስፈልጋል። ከልብ መመለስ ያስፈልጋል። ከልብ መመለስ ያስፈልጋል። የተሰባሰገል ጉዞ ይሄ ነው። እነዚህ ስታሮች ኮከቦች ናቸው ታሪክ ያላቸው ናቸው። እንግዲህ በዘመናት ሁሉ በዓለም ታሪክ ውስጥ ትልልቅ ስም ያላቸው ታዋቂ ሰዎች ናቸው። ነገር ግን ኮከብ ያኮከብ ያኮከብነታቸው ከተወለደው ኮከብ አልበለጠም፣ ሁሉ ከዛ በታችሁ መሆኑን አስተምረውናል። ታዋቂ ሰዎች ታዋቂ ሰዎች የተነጠፈ ወንበር ላይ ስታይ ያስቀምጧቸሁ አትቀመጡ። ቤተክርስቲያን ስትሄዱ ምንም አይደለንም እኛ ምንም ምንም ምንም በቃ አትቀመጥ ዝቅ ያለ ቦታ፣ እንደ ወንጌል ቃል ዝቅ ያለ ቦታ ተቀመጡ። በጣም ብዙ ታዋቂ ሰዎች አሉ፣ አርቲስቶች፣ እዚህ ዓለም ባለጸጎች ቤተክርስቲያን ሲመጡ የተለየ ክብር ይሰጣቸዋል። ደስ ይላል፣ ቤተክርስቲያን አክባሪ ስለሆነች። ግን የከበር ነው ምንም ስለሆነ አይደለም። ቤተክርስቲያን መስፈርቷ ቅድስና ታዋቂነት አይደለም። ስለዚህ ከዋክብቶች ወይ፣ በኮከቡ ፊት ስገዱ፣ በኮከቡ ፊት ስገዱ፣ ራሳችሁን ዝቅ ቀሩ። እውቃለሁ እጅግ ትውታን የማይጠበቁ ዘፋኞች ሆነው ዓለምን እያገለገሉ እግዚአብሔር ፊት በእንባ የሚቆሙ በጣም ብዙ የኪነጥበብ ባለሙያዎች አሉ። እግዚአብሔር ይባርካችሁ። እናንተ ቀድማችሁ ልትገቡ ትችላላችሁ። እግዚአብሔር መንግስት ግን ሁልጊዜ ከዋከብቶች ወይ በኮከቡ ፊቱ በኮከብ ክርስቶስ ፊት ዝቅ ማለትን መልመድ እንደሚገባ የጥበብ ሰዎች ወይም ስግል ያስተምሩና በረከታችሁ ይድረስን። እግዚአብሔር ፍጹም በሆነው በረከቱ ሁላችሁን ይባርክ። የእግዚአብሔር ቸርነት ቤታችሁን ይጠብቅ። ሁለት ስትሮክ ያደርጉ አባትና እናትን የሰሞኑን የተባበረን የስራን እያገዝናቸው ነው። አብረናቸውን እንድንሰራ እንድታግዙን፣ ስራችን እንድትደግፉ በ9 113 ስልክ ላይ ፈቃደኞች ሆናችሁ ያሳውቁኝ ቴሌግራም፣ ቫይበር፣ ዋትሳፕ ላይ ያለው እግዚአብሔር ቸነት የእናታችን ሚታችን ቤት በረከት የመላት ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም